እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣና፣ አሁን አሳየኝ። ኦኬ ላሳየህ፣ ቴንክ ዩ ላሳየህ። ለዓላማ ነው የሚገባው ነው ያልኩህ እኔ። ለዓላማ ነው የሚገባው ቁጥር ሳይሆን ይኸውልህ፣ ለዓላማ ነው የሚገባው አልኩህ ቁጥርን። አንተስ ሌይሰንስ ነው ስትል እኮ ማስረጃ የለህም እኮ እራሱ የለም እኮ። እስኪ መልስ ድረስ አድምጥ ዜድ ስለሚቸኩል ነው ዜድ አሁን ፀባዩ አሪፍ ነው ግን ይቸኩላል ትልቁ ችግሩ እሱ ነው ላሳያችሁ አይ ቲንክ እንድንደማመጥ ብሎ መሰለኝ ኡስታዝ ነው ያረገ ራሱ ለምን አትረጋጋም ዜድዬ በጣም ሬስ ስለሰውን ክብን የዓላማን የሚለውን አሳየኝ በቃ ይው ሚዩት አድርጌያለሁ። ኦኬ ላሳየኝ ይኸው ትልቁ ላይ አድርገኝ ኡስታዝ። ይሄ ዜድዬ አንደኛ ቆርንቶስ ሶስት ስምንት ላይ ነው ያለው፣ እዚ ጋ እኔ ጳውሎስ ተከለ የሚተክልና የሚያጠጣ ስንት ነው ይላል፣ አንድ ነው ይላል። አንድ ለሚለው ቃል የገባው ምንድን ነው? እዚ ጋ ይታያል። አንድ ለሚለው ቃል ምንድን ነው የገባው? ሄን ነው ሄስ ነው ዜድ አሁን ማውጣት እችላለሁ። ይሄው አሳየው፣ ሄን ይታያል። ይህን ው ካየው እየተናገርኩ ነበር። እሺ ሄን ይታያል። ሄን የዓላም አንድነትን ጳውሎስን አጵሎስን ለማሳየት አሁን መቀጠል ትችላለ፣ ጥያቄ ማቅረብ ትችላለ። ቪዲዮ ልዝጋ ልቆይ እንትን ዜድ ማውራት ትችላለህ መቀጠል ትችላለህ። ኖ ኖ ኖ የጠየቅኩ እሱን አይደለም የጠየቅኩ። ሄኔ የሚለውን ቃል አውጣና በግሪኩም ይሁን በምኑም አውጣና፣ አንድ ቁጥርን አመላካች ሳይሆን ከቁጥር ባለፈ ሚኒንግ አለው የሚለውን አውጣ ነው አሁን። እኔ የአላማ አሳየውና ምን አንድነት የሚል አለ ዜድዬ? በሀሳብ ነው እየተግባባን ያለ ነው። ቅድም አሁን አንተ ሌሰንስን የሚያመለክተው ስትል ማስረጃህን ማቅረብ ነበረብህ ዘዳግም ስድስት አራት ላይ ያለውን ሄስ የሚለውን ለኤሰንስ ነው ስንል ሁለታችንም ተስማማት ግን መጽሐፉ ላይ ሄስ የሚለው ቃል ለእንትን ነው ብሎ አይነግረህም እንደዛ ያ ምንድን ነው ሊንጉስቲካል አፕሮች ይባላል ከዛስ ግራማቲካል አፕሮች ይባላል ከዛስ ቴክስቹዋል አፕሮች ከዛስ ኮንቴክስቹዋል አፕሮች ይባላል ሄርሜኔቲክስ የምታጠና ከሆነ ማለት ነው አሁን አንተ ማድረግ ያለብህ ምንድን ነው ዮሐንስ ወንጌል አስር ሰራታ ላይ እኔና በአንድነን ሲል አንድ የሚልበትን የተጠቀበትን ኒውትራል ጄንደር ለኤሰንስ ባይብል የተጠቀመበትን ከወሪዘብ ጥረስ ከራይ ዮሐንስ ድረስ ማምጣት አለብህ። ተራዊ ያንተ ነው። አሁን ይኸው መድረኩ ክፍት ነው። አምጣ አንድ ጥቅስ። አንድ ጥቅስ ነው የፈለግኩት ለኤሰንስ የተጠቀመበትን። ይህን የምትለዋን ለኤሰንስ የተጠቀምበት አንድ ጥቅስ አምጣ። ዮሐንስ ወንጌል አስር ሰላሳ ላይ ባለው መሰረት ይኸው፣ አንተ ተራው ያንተ ነው። ማለት ዋን ዋን አንድ መሆኑን የሚያሳይ ማለት ነው ስጠይቀኝ አይደለም እንደዛ አይ፣ ሳይገባ ነው ወደ መልስ የምትቸኮል ነው ማለት ነው። እሺ ድገም ነው ዮሐንስ። አዎ እንደዛ ነው። ነገርን አዳምጦ እህልን አላምጦ ይላል የአገሬ ሰው። ዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን ነው። ኒትራል ጄንደር ነው። ያ ኒትራል ጄንደር በባይብል ውስጥ ለኤሰንስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ አንድ ነው፣ አምናምጣ አንድ ነው የጠየቁ ኦኬ እኔ ደግሞ መመለስ ልመልስ ለዚህ ይኸው ለዚህ ይህን የሚለው እንደ የቁጥር አመላካች ስለሆነ የቁጥር አመላካች ስለሆነ በአረፍተ ነገሮች ሲገባ የተለያየ ትርጉም ሊኖረው ይችላል። በደንብ ስሙኝ። የቁጥር አመላካች ስለሆነ እዚህ ቦታ ላይ የገባው አንድ ነን ብሎ ኢየሱስ ክርስቶስ ከአብ ጋራ ራሱን አንድ ያደረገበትን መንገድ መግለጡ የዓላማ ወይም ደግሞ ዓላማን ብቻ ነው የሚያሳየው የሚለውን ትርጉም በምንም መልኩ ሊያሳየን አይችልም። ለምን ከተባለ ለምን ከተባለ ቁጥር 33 ላይ

ሃሳቤን ልጨርስ ኖ አይደለም፣ በደቂቃ ነው ስናወራ የነበረው። ደቂቃ ይሰጠ ነው እኮ ያልኩህ ዜዴ በቃ እኮ ጨርሻለሁ። እኔ ሰላሳ ሰከንድም አልቆይም። ዚጋጠኝ ጥሩ ነበረ። አድማጮቹ ወይም ደግሞ ተደራሾቹ ቃሉ እየተነገራቸው የነበሩት ሰዎች የመለሱበት መልስ መልስ ይህንን አመላካች ነው። ይህንን አመላካች ሰዎቹ የተረዱት እራስን ከአምላክ ጋራ ብለው አምላክ ታደርጋለህ ወይ ብለው ነው የተረዱት። ሚኒንግ ሰዎቹ የወሰዱት አንድ የሚለውን በኔቸር በአምላክነት ነው። ስለዚህ ለዛም ነው የምንወግርህ አንድ አምላክ ነኝ ስላልክ ነው ብሎ ማለታቸው። ይህ ምን አመላካች ነው? ይህን የሚለው ጋ ጥቅም ላይ የዋለበት መንገድ በኒውትራል ቢሆንም ግን አላማው ግን የእግዚአብሔር የኢየሱስ ክርስቶስን በመለኮታዊነት የሚያሳይ ስለነበረ ሰዎቹ የተረዱት በዛ መልኩ ነው። ቴንክ ዩ አመሰግናለሁ። አዎ ግን ጥያቄውን አልመለስከው፣ ኖርማል ማለት ነው። ምክንያቱም ቆይ አንድ ያዳምጠህ የጉንጭ ጨርስ አዳመጥን፣ ሶስት ደቂቃን ያዳምጥን ወደ ወሎሞስ ወደ አራት ደቂቃ ልትነው ያወራው ዝም ብለን ያዳምጥን። ምንድን ነው ጥያቄው የነበረው የአጀማ ይታችኋል። ዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ ላይ እኔና አባ አንድነን ሲል አንድ ለሚለው ቃል ሄን የሚለው ኒውትራል ጄንደር የተጠቀመበት ቃል ለኤሰንስን ያሳያል ብሎ አለ። ሄን የሚለው ቃል ለኤሰንስ የሚያሳይበት ያለ ማስረጃ ከወሪ ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አምጣን የተባለው አላመጣም። እሱ የተጠቀመው ምንድን ነው ቴክስቹዋል አፕሮች ነው ኮንቴክስቹዋል አፕሮች ነው የተጠቀመው። ጥያቄ እሱ አይደለም። ኮንቴክስቱ ላይ ስለምን ያወራል የሚለውን ከፈለግ መሄድ እንችላለን። እሱ አይደለም ጥያቄ። እኔ ምን አመጣውልህ እኔና አብ አንድ ነን ነን የሚል ነገር ካለ ኮፕላቲቭ በርቡ ወይም ደግሞ አያያዥ ግሱ ብዜትን ካመለከተ አንድ የሚለው ከመጣ የሚያሳየው ምንን ነው የሚያሳየው? አልኩኝ። ኤሰንስን ሳይሆን የሚያሳየው አላማን ነው የሚያሳየው አልኩኝ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ኤሰንስን ሳይሆን የሚያሳየው አላማን ነው የሚያሳየው አልኩኝ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ጳውሎ የሚተክል ጳውሎስና የሚያጠጣ አጵሎስ አንድ ናቸው ነው ሳይሆን ናቸው። ልክ ኢየሱስ ነን እንዳለው በፈርስ ፐርሰን፣ ጳውሎስ ደግሞ በሰርድ ፐርሰን ምንድን ያደረገው ናቸው ብሎ የጠቀመው አንድ እኔ ጠየኩ ጥያቄ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን የሚልበት አንድ ለሚለው ቃል ሄ ለሚለው ቃል ኒውትራል ጀንደር ሌሰንስ አገልግሎት ላይ ያዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጣን ያልኩ፣ አሁንም ሱን መጠይቀ ይሄው ህዝብ እየሰማ ነው፣ ይታዘብ። አይ ለምሳሌ ዮሐንስ ወንጌል ማን ነው የአንደኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ስለ ባና ባናሚስ ለምሳሌ ያስረዳው ላይ ታስታውስ እንደሆነ ዘቱ ሻል ስንት ላይ አውጣው አውጣው አንደኛ ቆሮንቶስ ምዕራፍ ስድስት ላይ እንደዛ የሚል ነገር አለ። አውጣው አይ ስድስት አስራ ስድስት ኖ ኖ ኖ ኤሴንስን ለማመልከት የሚያሳይ መሆኑን ለማሳየት ነው። ኤሴንስን ለምሳሌ ኤሴንስን ለማሳየት ይህን የሚል ቃል የገባበት አለ ማምጣት ትችላለህ፣ ያልኩ ያለሁት ይል ይሄ ዋን የሚለው ዋን የሚለው ኦኬ፣ ይሄን የሚለው ወይም ደግሞ ዋን የሚለው አንድን አንድ ቁጥር አመላካች ነው። ገብተዋል ኤሴንስን ለማሳየት የገባበት ጥቅስ ነው የጠየቅኩ ዮሐንስ ወንጌል 1 ልብ አድርጉ፣ ያጀማ አሁንም እንዳይቀይር ያልኩት ዮሐንስ ወንጌል 1 30 ላይ ሄን የሚለው ቃል የገባው ለምንድን ነው ብሏል? ኤሰንስ ነው፣ ለባህሪ ነው ብሎ ነው ያስቀመጠው። ኤሰንስ ስንል በአማርኛ ለባህሪ ነው ብሏል። እኔ ጠየቅኩት ጥያቄ፣ ሄን የሚለው ቃል ለባህሪ የገባበት ጥቅስ ከወዲህ ዘፍጥረት ከራ ዮሐንስ ድረስ ካለ አውጣው ብያለሁ። ምንድን ነው ያልከው? ተናጋሪው ተናጋሪው ስለሆነ ነው። ይሄኛው ጥቅስ ስጠኝ ተናጋሪው ስለሆነ ነው። አንድ የሚለው ግን አምላካችነቱ ኦኬ። አሁን አሁን የማሳይ ይወለድ ሄኔ የሚለው ቃል ሄኔ የሚለውን የሰንስን ለማሳየት የመጣበት ኖ ነው። ዋን የሚለው እያልኩ ነው። እኛ እያወራን ያለን ነው ኒውትራል ጄንደር፣ ኒውትራል ጄንደር እንደፈለኩት። ስለዚህ አፍራፍራል ማለት ነው። ተነፍቷል ማለት ነው። ሴንስር ይውል ዋኔ ዋኔ ምን ኒትራል ጄንደር ዋኔ ኒትራል ጄንደር ይውል ኒትራል ጄንደር ያልከውን መጀመሪያ የተናገርከውን ነው። አመን ቀየርከው፣ ቀየርከው። ያ ጀማ ተመልከቱት። ፕሮቴስታንቶች እያዳመጣችሁ ነው ያላችሁት። ኦርቶዶክስም እያዳመጣችሁ ነው ያላችሁት። ልብ አድርጉ። እንግዲህ አሁን ሽንጠት አድርጉ። እሺ፣ ፖለቲካውን ሄን የሚለው ቃል ሄን የሚለው ቃል ኒትራል ጄንደር የሚባለው የጠየኩት ጥያቄ ሚትራል ጀንደር አለ። ጥቅስ አለ። አንድ ጥቅስ አመጣህ። አለ ወይስ የለም? አለ ወይስ የለም? እየጠበኩህ ነው ያለሁት። ጥቅስ ካለ ስጠኝ። እየጠበኩህ ነው ያለሁት እኮ ዩኒቲ ኦፍ ሴንስ የሚለው ቃል የገባበት ሴንስ የገባበት ጥቅስ ነው።

እሺ የባልና ሚስቶች ሚያየሰንሰን አይደለም የሚያሳየው። እነግርሀለሁ ምን እንደሚያሳየው እኮ ቆይ እነግርሀለሁ። ቆይ ሚያ አውጣው በግሪት ኦኬ። አንዴ አንዴ እንትን አውጣው በግሪት ስታክ ስላደረገብኝ ነው። ይጠብቅ ቱ ኢንቱ ፍሌሽ የሚለው አየ ሳርካይል እና ሚያ ሚያን ነው የሚጠቀመው። እንደውም እራሱ የምንድን ነው? አኩዜቲቭ ሳይሆን የቱ ሚያ ሚያ ሚያ የሚል የለ ሚያን የሚል የለ ሚያ ወይም ሚያን ማለት ሚያ ሲባል በአኩዜቲቭ ነው፣ ማን ኖሚኔቲቭ ነው። አኩዜቲቭ ስታደርገው ደግሞ ሚያን ይሆናል። ኤን ትጨምራል እዛ ጋ ይታች ቪ ነገሯ ኤን ን ነው የምትት ነበር ሚያ ሚያን ነው የሚጠቀመው። ኤስ የሚል የለውም ማጠቀሙ ሚያን ሚያን ነው የሚለው። ሚያን ሚያ ማለት እና ሚያ ምንድን ነው ፎርሙ? ይኸውልህ ይታያል እዚህ ጋ ፌሚናይን ጀንደር ነው አኩዜቲቭ ይላል። አየው እዚህ ጋ አኩዜቲቭ ማን ነው አጀክቲቭ ይልና ኤፍ የለም። ኤፍ ማለት አብሬቤሽን ነው ወይ ተጭኔ ላሳይ ዜዴ ይታያል ማለት ወደላ ፎርሙላ ሳይ ነው። ኤፍ ማለት ምን ማለት እንደሆነ ጀንደር ላይያ ላይ ነው። ቆይ ኧረ አንዴ ተረጋጋ። ኤፍ ማለት ትርጉሙን ልነግራቸው ነው፣ ህዝቡ እንዲያየወቁ ነው። ኤፍ ማለት ትርጉሙ ናየው፣ እዚ ጋ ኤፍ ማለት ፌሜናይን ማለት ነው፣ አብሪቬሽኑ። አሁን ስንመለስ እዚ ጋ ምንድን ነው ይላል። እዚ ጋ ኤፍ ነገር አይታይም። ኤፍ ማለት ምንድን ነው? ኤፍ ሲንጉላር ነው። ኤስ ማለት ሲንጉላር። ኤፍ ማለት ምንድን ነው? ፌሜናይን ጀንደር ነው፣ ጀንደር ነው ፌሚናይን ጀንደር ነው። ምን ማለት ነው? ፌሚናይን ጀንደር ሲሆን፣ ለምን እንደሚያሳየው፣ ግሪከኛ ላይ እንደሚያሳየው ዘዲ ፌሚናይን ጀንደር፣ ሁለቱ ስንት ስጋ ይሆናሉ ይላል? አንድ። ስለዚህ በፊትም እኮ አንድ ናቸው። ኖ ኖ ኖ፣ አንድ ስጋ የሚሆኑት ሁለቱ አንድ ይሆናሉ ብሎ ሲል ሁለቱ አንድ ይሆናሉ ብሎ ሲል እኛ አሁን የምንረዳ በመረዳ ምንድን ነው? ኤሰንስ ነው የሚያመለክተው። ኤሰንስን አይደለም የሚያመለክተው ዜድዬ። ለምን እንዳልኩህ ልንገርህ። እኔ ኤሰንስ ባልና ሚስቶች ሳይጋቡም በኤሰንስ አንድ ናቸው። አንተ ይኸውልህ፣ አንተ እኔ ለምሳሌ ኤሰንስ አይደለም፣ ሁለቱ ኤሰንስ አይደለም። ኧረ ዜድዬ፣ ኧረ ተው ግን፣ ተው ግን፣ ማንኛውም ሰው በምድር ላይ ያለ ሰው ሁሉም ሰው በኤሰንስ አንድ ነው። ኤሰንሳችን፣ አንተም ሰው ነህ፣ እኔም ሰው ነኝ፣ ለምሳሌ አንተ አሁን ኡስታዝ አላገባም ይመስለኛል። አላገባም። ኤግዛምፕል ነርስ። ኧረ ላስረዳ አስጨርሰኝ። ተው ግን ተው ግን አንደኛ ቆሮንቶስ ስድስት አስራ ስድስት ላይ ያለውን አንዴ ላስረዳ ጠብቀኝ። አንደኛ ቆሮንቶስ ስድስት አስራ ስድስት እና ዘፍጥረት ሁለት ሃያ አራት ላይ ሁለቱ አንድ ስጋ ይሆናሉ ሲል ባልና ሚስቶች ባልና ከመጋባታቸውም በፊት በኤሰንስ አንድ ናቸው። ባልም ሰው ነው፣ ሚስትም ሰው ነው። ባልና ሚስቶች ከሌላው ማህበረሰብ ተለይተው ሩካቢ በሚያደርጉበት ሰዓት በትዳር ሲጣመሩ አንድ ይሆናሉ። እግዚአብሔር ያጣመረውን ሰው አይለየውም የሚለው የትዳርን ቦንዴጅ ነው ለማመልከት የመጣው እንጂ ስለ ኤሰንስ አይደለም የሚያወራው። ሳይጋቡ በፊት ሳይጋቡ በፊት ሜሬጅ የሚባል ነገር የለውም፣ የለውም እንደዛ የሚባል ኤሰንስ ከመጀመሪያውኑ ጀምሮ ሰው ሲፈጠር ሰው ነው እራሱ ኤሰንሱ ነገር የሚሆንባ እና ኤሰንስ አመላካች አይደለም፣ አይደለም ወንዴ ሁለት ቆይ ቆይ ቆይ ቆይ ቆይ ሆነ ቆይ ቆይ ካል ሆነ ካል ሆነ እሺ፣ ኤሴንስ አመላካች ካል ሆነ እሺ፣ ሁለት ሰዎች ናቸው አይደለም? ሁለት ሰዎች ናቸው። ሁለት ሰዎች ናቸው። አንድ ምን አደረጋቸው ታዲያ? አንድ ያደረጋቸው በስጋ ስጋ፣ አንድ ስጋ ይሆናሉ ነው የሚለው ስጋ እንደዛ ነው የሚለው እኮ መጽሐፉ ላይ እንደዛ ነው የሚናገረው እኮ። አዳምጣ። አብሮ ለብቻ ለብቻ ያሉ ሁለት ሰዎች ነበር። ሴክስ ያው ሴክስ በሚያረጉበት ሰዓት ላይ ይፈጥራልና፣ ቆይ የሁለት ሰው ስጋ ነበር አይደል? ለብቻ እያሉ ቆይ፣ ብዙ ሰው እያዳመጠ ነው ያለው። የመምህርነ የፕሮቴስታንት መምህርነ። ስለዚህ በተቻለ አቅም ጥንቃቄ አድርግ ለቃላት ማለት ነው። መጽሐፍ መክብ ላይ ምን ይላል? ስለ ባልና ስለሚስት እሺ፣ ተወሱን አሁን፣ ፐርሶናል ይተውና ወደ ነጥቡ ግባ ተመለስ። መጽሐፍ መክብ ላይ ስለ ባልና ሚስት ሲናገር ሁለት ሲሆኑ ብቻቸውን ጥሩ አይደለም፣ አይሞቃቸውም። ሁለቱ አንድ የሚሆኑበት በልጅ የተነሳ እንደሆነ ይናገራል። ልጅ፣ በልጅ የተነሳ ማለት ነው። ቆይ ቆይ ልንገርህ ከበደ እና ይኸውልህ አንድ የሌላቸው ሰዎች አንዳንድ ኧረ ወይ እንጂ ተ ኧረ ት፣ ምን ሆነህ ነው ዜድ? እኔ እንደዛ አላልኩም እኮ። ለምን ተነጋግተሀት አታጣጣም ብለህ አይደለም መናገር። ይኸውልህ ለነገረህ ነው እኮ። አንተ ነህ ከፖይንቱ የወጣሁት። በሄድክበት ያንቆራጠጥኩህ ነው። የጠየኩህን ብቻ መልስልኝ። አንድ ይሆናሉ ብሎ ሲል አንድ ይሆናሉ ሁለት ስጋ ናቸው፣ ሁለት ሰዎች ናቸው ሁለት ስጋ ናቸው አንድ ይሆናሉ ብሎ ሲል በምንድን ነው አንድ የሚሆኑት ብዬ ነው ጠየቁ። ነው ዲባንክ ነው የተደረገው ወይድ ማን ነው ብሎ መጠየቃቸው አይቀርም። ከዛ በኋላ ያንተ ልጆች እኔ ጋር ነው የሚመጡት እንዳለ ኢንሻአላህ ችግር የለው። እሱ አይደለም ጥያቄው፣ ቀለል ያለ ጥያቄው እዛው ላይ ላስረዳ ከበደና አሴር የሚባሉ ወንድና ሴት አሉ አልተጋቡም ከመጋባታቸው በፊት ከበደ ምንድን ነው አሴር ምንድን ናት ይሄን መልስልኝ እስኪ ኤግዛምፕል ሰው ናቸው ሰው ናቸው በኤሰንስ ስንት ናቸው ናቸው በኤሰንስ ስንት ናቸው በኤሰንስ ኦኬ ጥሩ ነበሩ ሲጋቡ አንድ የሚሆኑት በምንድን ነው በኤሰንስ ብያለሁ በኤሰንስ ብያለሁ አረ መጀመሪያም በኢሰንስ አንድ ነበሩ። ልዩነት ነውሳሬሳሬምር አሁን ቀርተው የሚያዳምጡ ሰዎች ይስቁባል። የምር ለመናገር ነውበደናየመለስከው ያልመለስከው ጥያቄ እኔ እየመለስኩልህ ነው። ቀለል አድርገን የጠየኩህ ልድገምልህ፣ ልድገምልህ። አልመለስከውም። በጣም ተሸውዳል በጣም ኖርማሊ ሎጂካል ሰው አይደለም። ይኸውልህ እኮ ልነግርህ እኮ ነው እኮ። አንተ መጀመሪያ ያንተን እያፈረስኩ ነው። መጀመሪያ ያፈረስኩት በምን አፈረስኩት መሰለህ፣ እነግርሃለሁ። በጋብቻ ነው አንድ የሚሆኑት አንድ ስጋ ይሆናሉ ማለት በወንዴጅ ይፈጥራሉ ነው ሁለቱ፣ እንጂ አንተ እንደምትለ እሱ ምንድን ነው፣ በወንዴጅ ነው በወንዴጅ ነው በቃ። የጋብቻ አንድነት የጋብቻ አንድነት ምንድን ነው እኮ የጋብቻ አንድነት ጋብቻ ነው። ሌላ ምን ልትለው የሴንስ አንድነት ምንድን ነው ይባላል

ያየው አሁን አንተ ምን መጣ መሰለህ? ኤሰንስን አይደለም ኤሰንስን እንዳለው ነው። አታዳምጥም ማለት ነው። አታዳምጥም ማለት ነው። አንድ ጊዜ እንትን ላድርግህ። ቆይ አንዴ ኤስ ተመለስልኝ። አንድ ጊዜ ተመለስልኝና ብዙ ስለማላውቅህ ተመለስልኝና ህጻናትሁን ህጻናትሁን ፖይንታችን ላይ አዳምጥ አደርግህና ምን አደርጋለሁ መሰለህ? አዳምጥ ቆይ አዳምጥ አዳምጥ። ቆይ ነው ልክ እንዳኖ ኤሴንስ ሜሬጅ ውስጥ ያለ ኤሴንስ እንደፈጠሩ የሚያሳየውን ነገር አውጥቼ ሰጣለሁ። ይኸውልህ። እሺ አንዴ አዳምጥ። እሺ አንዴ አዳምጥ። ደግሞ አንዴ አዳምጥ። ደግሞ ይኸውልህ። ምን ጥያቄ ጠየኩ መሰለ አሴርና ተበደ ቢባሉ ለማንኛውም ጥሩ ውይይት ነበር እንጂ እንጂ አልመለስከውም እኮ አልባለ ሚያ የሚለውን ቃል ነው ያመጣው። ሄን የሚለው ቃል እንደምትሮጥ በጣም እርግጠኛ ነኝ። ዮሐንስ ወንጌል አስር ሰላሳ ያለው ጥቅስ ኢየሱስ እኔ አምላክን ላለበት ጥቅስ ማስረጃ መሆናቸ ሰበብ አታብዛ። ሰበብ አታብዛና ጨርስ። ራሱ ወጣ ጥሎ ወጣ።